አሰላም ዓለይኩም ወረሕመቱላሂ ወበረካቱ። የተወደዳችሁ የእነ አሕመድ የተውሂድ የተውሒድ ሙንሺድና የስነ ምግባር የማህበራዊ ብዙ ነሽዳዎች አሉኝ እና አስተማሪ ናቸው። ሆኖም ግን እስኪ ይህንን ጅል ምን እንበለው? የሚመክረው የለም የሚመክረው የለም። ስራዎቼን እኮ እያበላሸ አስቸገረኝ፣ አበላሸብኝ። አሁን የሰርግ ስራዎቼን ባለፈው በርጫ በርጫ አበላሸብኝ። ባለፈው አሁን ደግሞ የሰርግ ሙሽሪት እሚል እስኪ ዱዓ አድርጉላት፣ አበላሸብኝ

አሁን ይሄ ዱዓ አድርጉላት። እናት እና አባትዋ ሙሽሪት አሁን ነው መሄዷ። ለሰራላችሁ ሰርቻለሁ። በፊትም ፖስቸው ነበረ ካልደረሳችሁ፣ እንደ አዲስም እስኪ ሰርችም ፖስትላቸዋለሁ። አለ ግን ዱዓ አድርጉላት። አባትና እናትዋ ሙሽሪት አሁን ነው መሄዷ። አለ ለቅቄዋለሁ፣ ግን ለትውስታ ያህል ኢንሻአላህ በቅርቡም እለቅላቸው። አይቶ መገንዘብ አይችልም። እንቅስቃሴዎች የእኔ አሁን አሁን የኔ ዱዓ አድርጉላት። ዱዓ እንደዚህ ነው ወንድምና እህቶች፣ እንደዚህ አይደለም። እጁ ሽባ ያድርገው። ዱዓ አድርጉላት፣ ዱዓ እንኳ አያቅም። ይሄ ምን ትላላችሁ እስኪ? ግልጽ ነው። ስራዎቼን አታበላሽ ብላሽና አንተ የሓራም ዘፈኖችን ተዘፍቀ ወላሂ፣ ሞት አለኮ። የሚመክረው ግን የለም፣ ሚመክረው የለም ወይ ወይም የሚያሳክመው የለም። ይሄ ጤነኝነት አይደለም። ከሓራም ዘፈኖችን የዝሙት ዘፈኖች ያልደረሰበት የለም። እኔ ደግሞ የሐላል ነሺዳዎችን መጥተው ያልተገባ እንቅስቃሴ ሲያደርግ ያው ያማል፣ በጣም ይከፋል። አስተዋውቀልን ማን አስተዋውቀለው? እኔ ታውቅ የለ እንደ ሰው ሰው እኮ በስራው በራሱ ነው እንጂ ሰው አስተዋውቀለት ነው እብድ። ይሄን የመሰለ ሽባ እንደዚህ እያደረገ እንደዚህ እንደዚህ፣ ወይም ጥንቸል የምትባለ እሷን ይመስላል። ስለዚህ ለማንኛውም ዱዓ አድርጉለት እናትና አባቷ ዱዓ አድርጉለት አባትና እናቷ ሙሽሪት። አሁን ነው መሄዷ ሙሽሪት አሁን ነው መሄዷ መሄዳ ያ አሁን ነው መሄዷ። ከ ንሪትዋ ኑሮዋን እንዲያምርላት ዱዓ አድርጉላት። ጎጆዋን እንዲሞቅላት ዱዓ አድርጉላት። ልጆችም እንዲረዝቀት ዱዓ አድርጉላት። ልጆችነዚ ልትንከባከም ሙሽሪት ልትኻድም ለባልዋ። ተጫነ የልብስ ሻንጣዋ ሲጫን መኪና ላይ ያሳዩ ቆንጆ የሆነ ስራ ቆንጆ የሆነ ኮረጆ አደረጉ። ለማንኛውም ይኸው ያለ ሌላ ነሽዳዎች የሚሰርጋሉ። ስፈትሽ ስፈትሽ ለካ ላይ ላይ ላይ የሸናብኝ አይደለም እንዴ? ደነዝ ምን ልበል? ኑርሁሴን ለምን ተሳደባለህ የምትሉ ግን፣ ለደነዝ ደነዝ ነው የሚባለው፣ ለጭልፊት ጭልፊት፣ ለሌባ ሌባ፣ ለጀዝባ ጀዝባ፣ ለጃሂል ጃሂል። ይህን አትጥሉት ታዲያ ይሄ አሆፓ ምናምን በምን በምን ታመ ትንሽ እንኳ እጆቹን እንደዚህ የሚያደርጋቸው ወደዚህ ቢያደርግ ኖሮ አዎ፣ እኔ በሰራሁት ስሩ ነው እኮ እኔ እያልኩ ያለው ገብቷቸዋል። እዚህ ጋር ያላችሁ ሁላችሁ የምትከታተሉ፣ በሰራችሁት እኔ በሰራሁት መሰረት ስሩት። በርጫ ብዙ ያበላሹት አሉ። የተወሰነ ሃሳብ ከሰጠሁ በኋላ እንኳን እያስተካከሉት መቶኛ አማርኛው ግልጽ እኮ ነው አታውቁም? ዘፋኝ እኮ ይገርማ ይገርማቸዋል። አይኗ ዳሌዋ ምናምን ሲልኮ ዳሌ እኮ ነው የሚታየው። እያየ መድረክ ላይ እንዲህ ምናምን ምን ሲያሻት ቀርቦ ምናምን የሐራም የአላህ እርግማን ይውረድባቸው፣ እና አፈንድዶ ምናምን እንዲህ የመሰሉ ጋጠወጥ የሆኑ አያችሁ ትርኢቱ ራሱ ይመራሃል። ኮ ግጥሙ ግጥሙን ምን ይላል ብለ ይመራሃል? በራስ ከምትሰራው ደግሞ ያወጣውን ሰውዬ ሞር አሁን የዝሙት ዘፈኖች ዝሙት ላይ ያተኮሩ ናቸው። አዑዙ ቢላህ

ምላስ ስል ምላስ፣ ስለዚህ የጫቱም ሰርቼዋለሁ፣ አልሐምዱሊላህ። የተንጫጫ ተንጫጭተዋል። እና ይህንን ልጅ ከራሴ ይውረድ። ሌላም ማን እንዳለች ተመሳሳይ ነው። ወላሂ ያሰለቻችኋል። ለእናንተ መጨረሻ ላይ የምላችሁ አንድ፣ አንፎለው አድርጉት። ሁለተኛ አንተ የሰው ስራ ለምን ታበላሻለህ ብላችሁ በቃ ኮሜንት ስትጽፉ አስባችሁ፣ ኑርሁሴን የሰራው የራሱ ስራ እያለ ለምን አንድ ጊዜ ቤተህን እንደ ራቤት እንደ ምናምን ማን ነው ስሙ ካንጋሮም፣ እንደዛ ተዘላለ ንጥር ንጥር ነው። ለዚህ እንደዚህ ነው የሚሄደው። እንደዚህ አላልኩም ነው። ዱዓ ድርጉላት፣ አባትና እናቷ ያች አክሽኔ ሲያምር ይሄ ነው። ሼር አድርጉ እና ልክ ልኩን ንገሮት በሰራው መሰረት ለምን አትለቅለትም? እሱን ከወደድከው ለምን የራሱን ስራ የመጣ እንደ ወረደ እንደ ሰራው አታስተዋውቅም ማለት እሱ በሌላ አክሽን ሊያስተዋውቅን የማይታወቅ ድፍን ጭፍን ግጥምና ዜማ የራሴ ነው። ግጥምና ዜማውን የምተረጉመው ደግሞ እኔ ነኝ። ላይክ ሼር አድርጉልኝ ለዚህ ጀዝባ አድርሱልኝ ጀዝባ ነው አሁን ሰደበኝ ጀዝባ ነው ወላሂ ሌባ ነህ ጀዝባ ነ። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱህ አስተካከለ እኔ በሰጠሁት መሰረት ሪፖስት አድርግ ፖስት አድርገው የኔን ስራ ትክክለኛ ከሆንኩ ማለት ነው